እንግዲህ አዲስ አበባ ላይ የኑሮ ውድነትን ሁኔታ ተረድተን የሕዝባችንን የኑሮ ጫና ገብቶን የገበያ መዛባት፣ የገበያ ላይ ዋጋ መቀያየር፣ አጠቃላይ ዓለም አቀፋዊ ሁኔታ፣ ሀገር አቀፋዊ ሁኔታ፣ የከተማችን ሁኔታን ከግንዛቤ አስገብተን በርካታ ምላሾችን ለመስጠት ጥረት አድርገናል። የምክር ቤት አባላትም ሕዝባችንም እውቅና የሰጠበት ነው። የመጀመሪያው ከዘላቂነት አንፃር ምርትን መጨመር ስለሆነ አቅርቦትን መጨመር ስለሆነ ትልቅ ትኩረት የሰጠ ነው። አቅርቦትን ለመጨመር የሚያስችለን ስትራቴጂ ነድፈን ነው የተገበር ነው። በከተማችን አራት በሮች ላይ ትልልቅ የገበያ ማዕከላት ተገንብተው ምርት እንደ ልብ የሚገባበት ከተማ አዲስ አበባ ነው። ከየትኛውም የኢትዮጵያ አካባቢ ያለምንም ኬላ ያለምንም መንገድ ላይ የተለየ ክፍያዎች አዲስ አበባ ላይ ምርት እንዲመጡ የሚያስችሉ ስራዎችን ሰርተናል። በዚህ አጋጣሚ በተለይ የግብርና ምርቶች ላይ የደላላዎች ሰንሰለት ተበጣጥሷል።